የሰሜን ለንደኑ ቡድን አርሰናል የፈረንሳዊውን የመሃል ተከላካይ የዊሊያም ሳሊባን ኮንትራት እስከ 2030 ድረስ ማራዘማቸውን ታማኙ ጋዜጠኛ ፋብሪስ የሮማኖ ይፋ አድርጓል። በዩናይ ኤምሬ ዘመን ስፓኒያርዶን ቀልብ ገዝቶ 2019 ላይ የአርሰናል ንብረት መሆን ችሎ የነበረው ዊሊያም ሳሊባ ባለፉት አመታት የመድፈኞቹ ጥሩ የስኬት ጉዞ ላይ ቁልፍ ከሆኑ ተጫዋቾች መካከል ግንባር ቀደሙ ነው። ዊሊያም ሳሊባ ታዲያ በአርሰናል ቤት ለበርካታ አመታት የመቆየት ፍላጎት እንዳለው የተሰማ ሲሆን በቅርብም እንዲህ ሲል አስተያየቱን ሰጥቶ ነበር። ብዙዎች ሪያል ማድሪድ ወይንም ባርሴሎናን ይመርጣሉ፣ እኔ ግን አሁን ባለውበት ቡድን እቆያለሁ ሲል አስተያየቱን ሰጥቶ ነበር። ሳሊባን የስፔኑ ኃያል ቡድን ሪያል ማድሪድ በመጪው ክረምት ዋነኛ የዝውውር ትኩረታቸው አድርገው ይዘውት የነበረ ሲሆን እስከ መቶ ሚሊዮን ዩሮ ድረስም ለአርሰናል ለመክፈል ዝግጁ እንደነበሩ ከስፔን የሚወጡ የመረጃ ምንጮች ጠቁመዋል። ይህንንም ተከትሎ ሪያል ማድሪዶች አሁን ላይ ፊታቸውን ወደ ኢብራሂማ ኮናቴ እንዲያዞሩም እየተነገረ ይገኛል። ዊሊያም ሳሊባ ኮንትራቱን ሲያራዝም ጠቀም ያለ ደሞዝ የማሻሻያ እንደሚደረግለትም እየተሰማ ሲሆን በክለቡ ካሉ ከፍተኛ ተከፋዮች ተርታ እንደሚሰለፍም ተገልጿል። የካታላኑ ክለብ ባርሴሎና የቀጣዩ ክረምት የዝውውር ዋና ዕቅዳቸው ዩሊያን አልቫሬዝ መሆኑ እየተነገረ ይገኛል። በአትሌቲኮ ማድሪድ ቤት ድንቅ የሚባል አጀማምርን ማድረግ የቻለው አርጀንቲናዊው ሁለገብ የፊት መስመር ተጫዋች ዩሊያን አልቫሬዝ ከማንቸስተር ሲቲ መዳረሻውን አትሌቲኮ ማድሪድ ካደረገ ጀምሮ ሮ በወጥ ብቃት ድንቅ ጉዞ ላይ እንደሚገኝ እየተመለከትን እንገኛለን። ታዲያንንም ተከትሎ ክረምት ላይ እድሜው እየገፋ የመጣውን ሮበርት ሌቫንዶቭስኪን ለመተካት በሚል ባርሴሎናዎች ዩሊያን አልቫሬዝን ዋነኛ ኢላማቸው አድርገው መያዛቸውን የስፔኑ ዲያሪዮ ስፖርት ይዞት የወጣው መረጃ አመላክቷል። ነገር ግን አትሌቲኮ ማድሪዶች አጥቂውን የመልቀቅ ምንም አይነት እቅድ እንደሌላቸው የተሰማ ሲሆን ከተጫዋቹ ግፊት መጥቶ ከለቀቁት እንኳን ቢያንስ እስከ 200 ሚሊዮን ዩሮ ድረስ እንደሚፈልጉ አሁን ላይ እየተናፈሱ ያሉ መረጃዎች ያሳያሉ። እንደሚታወቀው ባርሴሎናዎች ያልተፈታ የፋ የፋይናንስ ችግር አሁንም የተለያዩ ዝውውሮችን ለማድረግ ጋሬጣ እንደሆነባቸው የተገለጸ ሲሆን በመጪው ክረንት በምን አይነት ሁኔታ አልቫሬዝን ወደ ስፖቲፋይ ካምፕ ኑ ያስኮበልሉታል የሚለው ጉዳይ ትኩረትን ስቧል። ዩሊያን አልቫሬዝ ባርሴሎናዎች የመጀመሪያ ምርጫቸው አድርገው የሚመጡ ከሆነ ለባርሴሎና ለመጫወት ዝግጁ መሆኑን በስፋት እየተነገረ ይገኛል። ትላንትና ምሽት በእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት የመዝጊያ መርሃ ግብር ጨዋታ በኤቨርተንና በዌስትሃም ዩናይትድ መካከል በአዲሱ የኤቨርተን ስቴዲየም የሆነው ሂል ዲክስን ስቴዲየም ጨዋታ ተካሂዶ ነበረ። በጨዋታውም ኤቨርተንና ዌስትሃም ዩናይትድ አንድ ለአንድ በሆነ ውጤት ጨዋታቸውን ጨርሰው ነጥብ ተጋርተው ሊወጡ ችለዋል። በ18ኛው ደቂቃ ላይ ነበረ እንግዲህ የተሻማለትን ኳስ ከጄምስ ጋርነር ሚካኤል ኪን በግንባሩ ገሽቶ አስቆጥሮ ጣፋጮቹን መሪ ማድረግ የቻለው። ከደቂቃዎች በኋላም ጥሩ እንቅስቃሴ ኤቨርተኖች አድርገው ሁለተኛ ጎል ለማስቆጠር እንቅስቃሴ ሲያደርጉ ተመልክተናቸው ነግበር ነገር ግን የመጀመሪያው 45 አንድ ለዜሮ በሆነው ውጤት ሲጠናቀቅ አይተናል። ሁለተኛው 45 ከጀመረ በኋላ 65ኛው ደቂቃ ላይ የዌስትሃም ዩናይትድ አምበል የሆነው ጃሬድ ቦውን እንግዲህ ለዌስትሃም ዩናይትድ የአቻነቷን ጎል ማስቆጠር ችሎ ነበረ። ታዲያይንንም ተከትሎ ሁለቱም ቡድኖች በመጨረሻ ደቂቃ ላይ ጫና አድርገው ጎል ለማስቆጠር ጥረት ሲያደርጉ አይተን ነበረ። በዕለቱ ዳኛ በሳሙኤል ባሮት አማካኝነትም አጨቃጫቂ የፔናልቲ ጥያቄዎች ከኤቨርተን በኩል ሲነሳም ተስተውሏል በጨዋታው ነገር ግን ምንም አይነት ፔናልቲ ሳይሰጥ እንዲሁም ለደቪስሪ ሆል ቢጫ ካርድ ተመዞለት በአንድ አጋጣሚ ለቀጣይ ጨዋታ እንዳይሰለፍ ሆኗል። ገና ከወዲሁ ደቪስሪ ሆልም አምስት ቢጫ ካርዶችን መመልከት የቻለ ተጫዋች ሆኗል። በነገራችን ላይ ትናንትና ምሽት እንግዲህ ኑኖ ስፕሬቶ ሳንቶ ለመጀመሪያ ጊዜ ዌስት ሀም ዩናይትዶችን እየመሩ በዋና አሰልጣኝነትም ሲያሳልፉ ጨዋታቸውን ተመልክተን ነበር። ይህንንም ተከትሎ ዴቪድ ሞይስ እንግዲህ ከዌስት ሀም ዩናይትድ ያላቸውን ከዚህ ቀደም ታሪክ እናስታውሳለን ዌስትሃምን በአሰልጣኝነት መርተው ነበረ። አንድ እኩል በሆነ ውጤትም ጨዋታቸውን አጠናቀዋል። ይህንንም ተከትሎ በቀጣይ ጨዋታዎች ላይ ኤቨርተኖች ወደፊት መጥተው የተሻለ ነጥብ ለማግኘት የሚያደርጉት ጥረት ሳይሳካ ቀርቶ ዘጠነኛ ደረጃ ላይ ሊቀመጡ ተገደው ተመልክተናቸዋል ማለት ነው። በአንጻሩ በግራን ፖተር ስር እንግዲህ ጥሩ አጀማመርን ማድረግ ሳይችሉ ቀርተው ግራን ፖተርን ከአሰልጣኝነት ሊያነሱ የቻሉት ዌስትሃም ዩናይትዶች በ19ኛ ደረጃ ላይ ሊቀመጡ ተገደዋል ማለት ነው አራት ነጥቦችን በመሰብሰብ። ይህንንም ተከትሎ የእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት የጨዋታ መርሃ ግብሮች በዚህ መልኩ ሲጠናቀቁ ተስተውሏል። በነገራችን ላይ ትናንትና በጣሊያን ሴሪም ጨዋታዎች ተካሂደዋል። ፓርማና ቶሪኖ ቀደም ብለው ተገናኝተው ነበረ። በፓርማ የሁለት ለአንድ አሸናፊነት ጨዋታው ተጠናቋል። እንዲሁም ደግሞ ጄኖዋዎች በሜዳቸው ላዚዮን አስተናግደው ላዚዮ 3 ለዜሮ በማሸነፍ ሶስት ነጥብን ከጄኖዋ ሊወስዱ ችለዋል ማለት ነው።